ተምራሉ እንደብቷል ብስምላ አዛን ብሏል ዘሀበት ነው መበተለት ሩቁ ወሰበት አጅሮ ኢንሻአላ ወይ ነው በላቸው። ጾሙ ደስ ሲል ሁሌ ጾም በሆነ የዛሬ ፍጡራችን ይሄን ይመስላል። ቀለል ያለ ነው። ማሻአላ ተባረክ ረህማን እንደምታውት የዛሬ ዛሬ ፍጡራችን ይሄን ይመስላል። የዛሬ ፍጡራችን ቀለል ያለ ፍጡር ነው። በቃ ፍጡሬ ይሄን ይመስላል። ያ ዛሬ ወተዘገቸሉ እዚህ ጋር ሰላጣ ይሰራለው ላኪ ኦፍኮርስ፣ ፍጡራችን ሬድ እየሆነ ነው፣ እየደረሰ ነው። ኦፍኮርስ ኮርስ ኑ ህና ፍጥር ዛሬ ፍጣር ከኛ ጋር ዛሬ ፍጣር ከኔ ጋስት ነው። በቃ አሁን ይበቀዋል፣ ይበቀዋል። እንደሚታወት ማሻላህ፣ ማሻላህ ያስብላል። ትንሽዬ ቅቤ ላዩ ላይ ጠብ እናደርጋለን። አሁን በጣም ሽታው ያምራል ቅቤ ስጨምሩ ጠቆቆበአሌኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰብ፣ እንዴት ናችሁ? ዴና ናችሁ? አልሐምዱልላህ፣ ከኔጋ ሁሉ ደህና ነው፣ ሁሉ መልካም ነው፣ ሁሉ ሰላም ነው። በጣም ደስ ብሎኛል። ማሻአላህ እስከዛሬ ቪዲዮ አለቀኩም የኢድ የኢድ ዋዜማ በኛ ቤት ብዬ ያለቀቁት ቪዲዮ ማሻላ ሰብስክራይቡ እየጨመረ ነው፣ ቪው ማሻላ ነው። ከመጀመሪያ ይሻላል። በርቱ ጠንክሩ። ቪዲዮ ስለቅ ላይክ፣ ሼር ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ። በጣም አመሰግናችኋለሁ። ያው አሁን ሳምንት ነው ማለት ነው፣ አንድ ሳምንት ድረስ አሁን ቅዳሜ ነው። ይሄ ቪዲዮ ነገ ሄድ ነው አይደለም፣ ነገ ሳምንት ነበር ይሁድ ነበር። እና ሳምንት ድረስ ቪዲዮ አለቀቁም፣ አይገርምም። እና ማሻ አላህ የመጀመሪያ የራሱ በጣም እየታየ ስለሆነ ቪዲዮ መልቀቅ አስፈላጊ አይደለም ብዬ ምንም አልቀረስኩም እጀን ጣጥፌ ዝም ብያለሁ። እና ማሻ አላህ ሽኩረን የምታበረታቱኝ በሙሉ ወላሂ ከልቤ አመሰግናችኋለሁ። ፉኒ ፉኔን የምትወዱ ደግሞ ቤት ውስጥ የሚሰራውን ስራዎችን የምትወዱ በጣም አመሰግናችኋለሁ። ቪሎጌን የምትወዱ ቴንኪ ሶማች ብያችኋለሁ። አሁን ደግሞ ሸዋል ጾመናል። እንዴት ነው ሸዋል እየጾማችሁ ነው ወይስ አልጾማችሁም? እንዴት ነው? እኛ ጋር ሸዋል እየጾምን ነው እላችኋለሁ። ቀሪ ያለባችሁ መጀመሪያ ብድር ያለባችሁ ቀዳችሁን በሸዋል ብታወጡ የተመረጠ ነው። ሸዋሊን መጾም አትችሉም ቀዳይ ያላችሁ ማለት ነው። ስለዚህ ጾሙ፣ ጾሙ፣ ጾሙ፣ ጾሙ እላችኋለሁ። አልሐምዱሊላህ እኛ ስድስቱንም ቀን ጾመናል። የዛሬ ዛሬ ስድስተኛ ቀን ነው ቅዳሜ ነው ዛሬ ስድስተኛ ቀን ነው። እፍጣር ለባሌ እየሰራሁ ነው ዛሬ። ሹሩባ ልሰራውም፣ እስቲ አብረን እንስራ። ወጥ ምናምን ሰራለሁ፣ ቡና እንትን ሰራለሁ። ምንድን ነው አቮካቶ አምጥቻለሁ። ማትማችን እንፋ ገፍጋለን እዚህ ጋር መክሰላችን አለ። ድንች ወጥ ነው መስራት ያሰብኩት። ይጨምራሉ። ማሻላህ። ፉን ፉንን የሚትወዱ ላይክ ሼር በማድረግ አሁንም ከእኔ ጋር ሁኑን። ቁሌቱን በደምብ ሲናቁላላ ሲጋ የመሰለ ወጥ ነው የሚሰራው። የድንች ወጥ ሲጋ የመሰለ ሲጋ ለሚኒ የሚያስብል ወጥ ነው መሰሪስንቡና እናፈላለን። አካቱ ሰላጣ እንሰራልን በቆስታ ምናምን የተለያየ ነገር አድርግተን ሰላጣ እንሰላልን። የአካቱ ሰላጣ እስከ መጨረሻ ቆዩ። የዛሬ ፍጡሬን ያሳያቸአለሁ። ማሻአላ ተባርክ ረህማን ፉን ፉን እያሉ ነው ቁሌታችን። አሁን ድንቻችን ቁራርጥን እንጨምራለን። ዘፍስፈናል እዚህ ጋ ዘፍስፍያለሁ። ጎሽ ገና ዋ ጨምሬ አጥባለሁ። ጥብ አድርጌ ቆራርጣለሁ። ካዛ እጨምራለሁ። ቁሌቱ እንደዚህ በጣም ፍትፍት ካለ ወጣችን እንደ ስጋ ስጋ የመንሸ ስጋ ነው ስጋ አትፈልግም እንደዚህ ወጥ ከሰራችሁ

የምትሄደው በሳምንት ሁለት ቀን ትመጣለች። በሳምንት ሁለት ቀን ትመጣለች። ውሃችን በዚህ መልኩ ድንች ጨመርኩ። ሁሌ እቴ በደምብ ለ ለ ጨርሰናል ማለት ይቻላል። ትንሽዬ እየ ውሃ ጠብ እናደርጋለን። ስጋ የሆነ ወጥኖ መጨረሻ መጨረሻው መጨረሻ ትንሽ ቅቤ እጨምራለሁ። ቅመም ጨምሬያለሁ። መብሰል ነው የቀረው። በቃ አሁን ይበቀዋል። እንደሚታዩት ማሻላ ያስብላል። ትንሽዬ ቅቤ ላው ላይ ጠብ እናደርጋለን አሁን በጣም ሽታው ያምራል። ቅቤ ስጨምሩ ቤት ውስጥ የተነጠረ ምርጥ የቅቤ አትጠይቁኝ፣ ሽታውን አትጠይቁኝ በቃ። እንደዚህ መጨረሻ ላይ ቅቤ ስጨምሩ እንዴት ደስ እንደሚል ተከታታችን እንዲደለ ያው ቡናችን እና ተናለን፣ አቡካቶ ዘጋቸው እዚህ ጋር ሰላጣ ይሰራለው ላይ ያረጋል። ኦፍኮርስ ፍጡራችን ሬዲ የሆነ ነው እየደረሰ ነው። ኦፍኮርስ ኑ እና ፍጥር። ዛሬ እፍጣር ከኛ ጋር፣ ዛሬ እፍጣር ከኔ ጋር እስኪ ነው የአሚነም ፍጡር በልታችሁ ቀምሳችሁ ካያችሁ ወይን በላችሁ ሁሉ የሚና ቤት ላፍጥር ላፍጥር ለሄድ ነው የምትሉት፣ እና ተጥሩ እና ባሌም ይመጣል። ፎፍሽ አርግዘን እኛ እንጠብቃለን። ጨስጨስ ጭስ አርግዘን እንጠብቃለን እንደተለመደው። እና እናንተ ደግሞ በላይክ ጨስጨስ ጭስ አርጉልኝ። ላይክ ላይክ እያደረጋችሁ ይጠቅመኛል። አዎ ይጠቅመኛል። ኦፍ ኮርስ ኦፍ ኮርስ ይጠቅመኛል። እና ማሻአላህ ስጋ ለሚኒ የሚያስብል ወጥ ሰርቻ፣ ያለ እንደታ ሾርባ አልሰራውም። እየሰራው ነበር ሰሞኑን። ሰለችን ሾርባ፣ ሁሌ ሾርባ። ዛሬ ምግብ ነው ምበላ። በለሟነኝ የምለው በምክንያት ነው። አያምርም፣ እስትፍርዱ እስትፍርዱ፣ አያምርም። ስጋ ከስጋ አይሻልም ይሄ ወጥ

ፌርሙዝን እዚህ ጋር አስተካክል ያለው ፌርሙዝ ስከታሉ። ከጨረስ ኦፍኮርስ ጨርሰናል ማለት ይቻላል። ኦፍኮርስ የዛሬ ፍጡራችን ካዘጋጀው እንገናኝ። አሁን ባለ ይመጣል እና ጭሳለን፣ ቤቱን ፈሽፋፍሽ እናደረጋለን። እንገናኝ ተመልሰን። ቴንኪ ሶማች በጣም ነው ወዳችሁ የሚታበረታቱኝ የሚታዩልኝ ሁላችሁም ሽኩረን

ምክንያቱም ይቀዘቅዛል። አሁን ውሰዱ ውሰዱ፣ አንዳንድ አንዳንድ ውሰዱ፣ አንዳንድ ከዚህም፣ አንዳንድ አንዳንድ። የዛሬ ፍጡራችን ይሄን ይመስላል። ቀለል ያለ ነው። ማሻአላህ ተባረክ ረህማን። እንደምታዩት የዛሬ ፍጡራችን ይሄን ይመስላል። የዛሬ ፍጡራችን ቀለል ያለ ፍጡር ነው በቃ